እሺ፣ ፕሮፌሰር አስራት፣ አራቱ ሀያላን መንግስታት በወቅቱ ከጣሊያን የጣሊያን በጣሊያን ቅኝ ግዛቶች ጉዳይ እልባት ለመስጠት በተነጋገሩበት ወቅት የኤርትራ ጉዳይ በተባበሩ መንግስታት እንዲወስን ሲስማሙ በማንኛቸውም የውሳኔ ውጤት ኢትዮጵያ የባህር በር እንድታገኝ የስምምነታቸው መሰረት ነበር። አምስተኛ በተባበሩ መንግስታት ቻርተር መሰረት ይኸው ድርጅት ባከናወነው ድርጅታዊና ህጋዊ ስልቶች መሰረት የኤርትራ ሕዝብ እስላሙም ክርስቲያኑ ከኢትዮጵያ ጋር ለመዋሃድ በከፍተኛ ድምፅ በመወሰኑ መወሰኑ የታሪክ ሀቅ ነው። ሆኖም የተባበሩ መንግስታት ኤርትራን ከኢትዮጵያ ጋር በነበረው ሉላዊ መንግስት ስር በፌዴሬሽን እንድትዋሃድ ወሰነ። ከዚህ ውሳኔ በኋላ ጉዳዩ እንደ ማንኛቸውም በተባበሩ መንግስታት በቅኝ ግዛቶች ላይ የተወሰኑ ውሳኔዎች በቻርተሩና በህጉ መሰረት የመጨረሻ ውሳኔ ስለሆነ የተባበሩ መንግስታት እንደገና በጣልቃ ሊገቡበት የሚችሉበት ጉዳይ አይደለም። ድርጅቱ የማለት የተባበሩ መንግስታት መንግስታት ይህም ያድርግ ይል እንኳ በዓለም አቀፍና በአፍሪካ አህጉር ከፍተኛ ችግሮችና ወይም ውዝግብ እንደሚፈጥር መዘንጋት የለብንም። ሆኖም ከፌደሬሽኑ በኋላ አከራካሪ ጉዳይ ተብሎ የሚወሳው የውህደቱ ጉዳይ ብቻ ነው። ይህም ጉዳይ በሕግ ሊታኛ ሊፈታ የሚችለው በኢትዮጵያ ሕዝብ ውሳኔ ብቻ ነው። ነገር ግን በወቅቱ እቃወማለሁ ብሎ በትግል የተነሳውና የታገለው የኤልፍ ሲሆን እርሱም በመሃላችን አይገኝም። ባለመጋበዙም ቅሬታ የተሰማ መሆኑን በቢቢሲ ከጥቂት ቀናት በፊት ሰምቻለሁ። በዚህ መሰረት በሌሎች የኢጣሊያ ቅኝ ግዛቶች እንደተወሰነ ሁሉ በኤርትራ የተወሰነው ውሳኔ በተባበሩ መንግስታት መስፈርቶችና ህግ መሰረት ስለሆነ ውሳኔው የመጨረሻው ነው። ሌላ የህዝብ ውሳኔ ሊካሄድ ይፈለጋል ከተባለ ይህ ሊካሄድ የሚችለው በሉዓላዊ የኢትዮጵያ መንግስት አስተናጋጅነት በኢትዮጵያ ህዝብ ብቻ ነው። የተከበሩ ፕሬዚደንት፣ ይህ ጉባኤ የሽግግር መንግስቱን ለመመስረት የተዋቀ ብቻ መሆኑንና የኢትዮጵያን ህዝብ በምንም አይነት የማይወክል መሆኑን ደጋግመው አስገንዝበውናል። በዚህ መሰረት ይህ ጉባኤ በኢትዮጵያ ህዝብ ስም ምንም ጉዳይ ሊወስን፣ ሊያግድ ወይም ሊሰርዝ አይችልም። ሆኖም የኢትዮጵያን የአሁኑን ተጨባጭ ሁናቴ በመመርኮዝ የወንድማማቾች ደም መፋሰስ የቆመ መሆኑን አሁን የሰፈነውን የሰላምና የዲሞክራሲያዊ ሂደት መሰረት በማድረግ የኢህአዴግንና የህዝባዊ ግንባር ሓርነት ኤርትራን ልዩ ግንኙነት በመጠቀም ወንድማማችና እህትማማች የሆኑትን ህዝቦች መካከል የዘለቄታ ቅራኔ እንዲወገድ እና በኢትዮጵያዊነትና በይቅር እግዚአብሔር መሰረት በአስቸኳይ የሚስማሙበትን መንገድ መፈለግ የመሸጋገሪያው መንግስት ተቀዳሚ ተግባሩ እንዲሆን ጉባኤው ጉባኤውን ጉባኤው እንዲያሳስብ ይህን ሀሳብ በአክብሮት አቀርባለሁ። ይህንን እድል ስለሰጡኝ ከልቤ አመሰግናለሁ። ፕሮፌሰር አስራት ወልደየስ አስራት ወልደየስ ከአባታቸው ከአቶ ወልደየስ አልታየና ከእናታቸው ከወይዘሮ በሰልፊ ዋሉ ጽጌ ሰኔ አስራ ሁለት ቀን አስራ ዘጠኝ ሀያ ዓመተ ምህረት በአዲስ አበባ ከተማ ተወለዱ። የአስራት አባት አቶ ወልደየስ አልታየ በጸሐፌ ትእዛዝ ኃይሌ ወልደ ስላሴ አስተዳደር ውስጥ በፀሐፊነትና በአስተዳደር ተግባር የተሰማሩ ነበሩ። እናታቸውም በአነስተኛ ንግድ የተሰማሩ ነበሩ። ፕሮፌሰር አስራት የሶስት ዓመት ህጻን እያሉ ወላጆቻቸው በፍች ምክንያት ስለተለያዩ ከእናታቸው ጋር ወደ ድሬዳዋ ቀኑ። አስራት ድሬዳዋ በነበሩበት ወቅት ጣሊያን ኢትዮጵያን ተወራለች። በዚህ ወቅት በእነ ሞገስ አስገዶምና አብርሃም ደቦጭ ግራዚያኒ ላይ የተደረገ የግድያ ሙከራን ለመበቀል ከግራዚያኒ በተላለፈ በቀል በሶስት ቀናት ውስጥ ብቻ ከ33 ሺ በላይ የአዲስ አበባ ነዋሪዎች በዶማ በአካፋና በገጀራ ተጨፍጭፈው ተገደሉ። የአስራት አባት አቶ ወልደ እንደ ሌሎች ኢትዮጵያውያን ሁሉ ተጨፍጭፈው በአርበኝነት ሞቱ። እናቱ ወይዘሮ በሰልፍ ዋሉ ጽጌም የባለቤታቸው ሞት ተጨምሮበት ብዙም ሳይቆዩ ታመው በሞት ተለዩ። ወላጆቹም በሞት የተነጠቀው ታዳጊ ከአያቱ ከወይዘሮ በአንቺ ወሰን ይፍሩ ለሱ ሲሉ ጋር መኖር ጀመረ። አጎቱ አቶ ዘውዴ የወረደ ወርቅ እዚያው ድሬዳዋ ይኖሩ ነበርና ታዳጊውን የቄስ ትምህርት እንዲማር አስገቡት። የቄስ ትምህርት ቤት በነበረበት ወቅት በቀለም አቀባበሉ ጎበዝ ነበር ይላሉ አስተማሪው አለቃለማ ምስክርነታቸውን ሲሰጡ አስራት በልጅነት በጣም ጎበዝ በመሆኑ አመት ሳይሞላ ወንጌሉን ከቁጥሩ አንበልብሎ ከፍካሬስ እስከ ነቢያት ደግሞ ድቁና ተቀበለ ይላሉ። ከቄስ ትምህርቱ ጎን ለጎን ድሬዳዋ ይገኝ ከነበረው ፈረንሳይ ሚሊዮን ገብቶ ቀለም መቁጠር ጀምሮም ነበር። የእናቱ አባት ቀኝ አዝማች ጽጌም አንዱ ታሳሪ ነበሩ። ቀኝ አዝማች ጽጌ ከሶስት አመት ተኩል እስር በኋላ ሀገራችን ነጻ ወጥታ ወደ ኢትዮጵያ ሲመለሱ አስራትን አዲስ አበባ አስመጥተው በአስራ ዘጠኝ ሰላሳ አራት አመተ ምህረት ተፈሪ መኮንን ትምህርት ቤት አስገቡት። ትምህርት ቤት በገባ በአመቱ በአስራ ዘጠኝ ሰላሳ አምስት አመተ ምህረት በተፈሪ መኮንን ትምህርት ቤት ከአጠቃላይ ተማሪዎች አንደኛ በመውጣት የካሜራ ተሸላሚ ለመሆን በቅቷል። በወቅቱ የአንደኛ ደረጃ ትምህርታቸውን ካጠናቀቁ ወጣቶች መካከል ላቅ ያለ ውጤት ያስመዘገቡትን ወደ ውጭ አገር ልኮ ማስተማር ተጀምሮ ነበርና አስራትም በዚሁ የትምህርት እድል ምክንያት ግብፅ ወደሚገኘው የእንግሊዞች ቪክቶሪያ ኮሌጅ ተላከ። በቪክቶሪያ ኮሌጅ ለአምስት ዓመታት ትምህርቱ ከተከታተለ በኋላ በስኮላርሽፕ ለከፍተኛ ትምህርት ወደ እንግሊዝ ሀገር ስኮትላንድ ኤደንብራ ዩኒቨርሲቲ ያቀና። በወቅቱ ሕግ እንዲያጠና ከትምህርት ሚኒስትር ቢነገረውም አሻፈረኝ ብሎ ሕክምና ኮሌጅን ተቀላቀለ። ትምህርቱን እንደጨረሰም ፈጥኖ ወደ ሀገሩ ተመለሰ። በወቅቱ የጤና ጥበቃ ሚኒስተር የነበሩት እውቁ አርበኛ ደጃዝማች ፀሐይ እንቁ ስላሴ አስጠርተው የጤና ሚኒስተርነቱን ቦታ እንዲይጠይቁታል። ዶክተር አስራት ግን አይሆንም ሲል ተቃወመ። በዚሁም የተነሳ የልዕልት ፀሐይ ሆስፒታልን ተቀላቀሉ። ለአምስት ዓመታት በልዕልት ፀሐይ ሆስፒታል ካገለገለ በኋላ ለተጨማሪ ትምህርት ወደ እንግሊዝ ሀገር አቀና። ኤደንብራ ዩኒቨርሲቲ ገብቶ ቀዶ ሕክምና ና ጠና በቀዶ ጥገና ዘርፍ አስራት የመጀመሪያው ኢትዮጵያዊ ሐኪም ነው። ከዚህ በኋላ አስራት በእድሜም በማዕረግም እያደገ ስለሆነ አንቱ እያልን እናገራለን። እነ ዶክተር አስራት እስኪተክሩ ድረስ የሀገራችን የሕክምና ዘርፍ በነጮች የተያዘ ነበር። ዶክተር አስራት ከጓደኞቻቸው ጋር በመሆን የህክምና ማሰልጠኛ እንዲከፈት በመውቶታቸው ምክንያት የጥቁር አንበሳን ሆስፒታል እውን አደረጉ። የጥቁር አንበሳ ሆስፒታል ሲቋቋም የቴክኒክ ኮሚቴውን የመሩት ዶክተር አስራት ነበሩ። እንደ አውሮፓውያን አቆጣጠር በ1965 ዓ.ም የጥቁር አንበሳ ሆስፒታል እውን ሲሆን ፕሮፌሰር አስራት ተባባሪ ፕሮፌሰር በመሆን የመጀመሪያ ኢትዮጵያዊ ዲን ሆኑ። በደርግ ወቅትም በካድሬዎች ይደረግባቸው የነበረውን ከፍተኛ ጫና ተቋቁሞ ሀገራቸውን ሳይለቁ ህዝባቸውን ሳያገ ሲያገለግሉ ቆይተዋል። በወቅቱ በተደጋጋሚ ዘመቻ የተላኩ ሲሆን የሄዱበትን ዘመቻ በክብር ለመወጣት በቅተዋል። በዚህም መሰረት በ1968 ዓ ም በቀዳጅ ሐኪምነት ቢቃኛው ሆስፒታል አስመራ በ1969 ዓ ም እንደገና ቢቃኛው ሆስፒታል አስመራ በ1970 ዓ ም በራዛ ዘመቻ በቀዳጅ ሐኪምነትና ቡድን መሪነት በመቀሌ ሆስፒታል እንዲሁም በሰኔ 1971 ዓ ም በቀዳጅ ሐኪምነት ምጽዋ ዘምተው ግዳጃቸውን ተወጥተዋል። ከዚህ ባለፈም በሕክምናው ዘርፍ አስራት የተባለ ጸበል ፈልቋል እስከ መባል የደረሰ አንቱታን ያተረፉ ብቁ ሐኪም ነበሩ። ኢህአዴግ ከሌሎች 42 ምሁራን ጋር ከአዲስ አበባ ዩኒቨርሲቲ በ1985 ዓ ም እስከሚያባርራቸው ድረስ በትጋት ያገለገሉ የሀገር ባለ ውለታ ነበሩ። በሙያቸው የተለያዩ ሽልማቶችን ያገኙ ሲሆን ጥቂቶቹን ለመዘርዘር ያክል የኢትዮጵያ የክብር ኮከብ የፈረሰኛ ደረጃ፣ የዳግማዊ ሚኒሊክ ኒሻን የፈረሰኛ ደረጃ፣ የአብዮታዊ ዘመቻ አርማ፣ ዓለም አቀፍ የወርቅ ሜርኩሪ በግል አስተዋጽኦ ማለት ነው፣ የቀዶ ባህር ኒሻን አንደኛ ደረጃ ይገኙበታል። የደርግ ስርዓት ተሸንፎ ኢህአዴግና ሻቢያ ስልጣኑን በተቆጣጠርበት ወቅት ሰኔ 24 ቀን 1983 ዓመተ ምህረት በተደረገው የሽግግር መንግስት ቻርተር ውይይት ላይ የከፍተኛ ትምህርት ተቋማትን ወክለው የተገኙት ፕሮፌሰር አስራት ሀገር ላስገነጥል ተወክያል መጣሁም በማለት ተቃውሞ ያሰሙ ብቸኛው ሰው ነበሩ። ይህ ጉባኤ በኢትዮጵያ ህዝብ ስም ምንም ጉዳይ ሊወስን ሊያግድ፣ ወይም ሊሰርዝ አይችልም በማለት ጉባኤው እያደረገው ያለው ውሳኔ የዲሞክራሲያዊ መሆኑን አስረግጠው ሞገቱ። በዚህ ንግግራቸውም የተነሳ ከጉባኤው ሲወጡ ብዙ ማስፈራሪያና ዛቻ ያካሄድባቸው ነበር። በወቅቱ በኮንፈረንሱም ሆነ በሽግግር መንግስቱ ምንም ውክልና ያልነበረው የአማራ ህዝብ በየአካባቢው ግፍና መከራን ማስተናገድ ጀመረ። ሁኔታ ያሳሰባቸው ምሁራን በመነጋገር የመላው አማራ ህዝብ ድርጅትን ታህሳስ ሁለት ቀን 1984 ዓ.ም ተመረጠ መሰረቱ የድርጅቱ ሊቀመንበር ፕሮፌሰር አስራት ሆኖ ተመረጡ ፕሮፌሰር አስራት የተጣለባቸውን አደራ ለመወጣት በአገር ውስጥና ከአገር ውጭ ድርጅታቸውን ማስተዋወቅና የተቃጣውን የዘር ፍጅት ለመመከት ጥረት አደረጉ ከአገር ውጭ ጉዞ በማድረግ በስዊድን አሜሪካ ዋሽንግተን ዲሲ በሎስ አንጀለስ እና ኒውዮርክ በመዛዛር የድጋፍ ቻርተሮችን አቋቋሙ በሀገር ውስጥ በነበረው የህዝብ ጥያቄ መሰረት በደብረ ብርሃን ዘራ ያቆብ አደባባይ ታህሳስ 11 ቀን 1985 ዓ.ም በተካሄደው ህዝባዊ ስብሰባ ታሪካዊ ንግግር አደረጉ። ድርጅታቸው በአጭር ጊዜ ውስጥ ተቀባይነት ማግኘት እረፍት የነሳው የሽግግር መንግስት ፕሮፌሰሩን ጦርነት ቀስቃሽ ንግግር አድርገዋል ሲከሰሳቸው የዚህን ንግግር ጦርነት ቀስቃሽ መባል ይሰማ። የአካባቢው ህዝብም እስካሁን አማርኛ እናውቃለን ስንል ኖረናል። አሁን ግን በሽግግር መንግስቱ በአዲስ መልክ መማር ሊገባን ነው ሲል ምጸቱን ገልጾ ነበር። በዚህም የተነሳ ማዕከላዊ ወንጀል ምርመራ ተጠርተው በ50 ሺህ ብር ዋስትና ከሀገር እንዳይወጡ እገዳ ተጥሎባቸው ተለቀቁ። በዚያ ዓመት ከጎጃም ከመጡ አርሶ አደሮች ጋር አሲረዋል በሚል ለጥያቄ ይፈለጋሉ ተብለው ሐምሌ 5 ቀን 1985 ዓመተ ምህረት ተጠርተው ለ24 ሰዓታት ከታሰሩ በኋላ በ20ሺ ብር ዋስትና ተለቀቁ። ከዚያ በኋላ ሐምሌ 12 በነበረው ተለዋጭ ቀጠሮ ዋስትናቸው ተነስቶ ለአርባ ሶስት ቀናት ከታሰሩ በኋላ ነሐሴ 4 ቀን 1985 ዓ.ም. ምረት ሊፈቱ ችለዋል። በወቅቱ በተደጋጋሚ እየተጠሩ ዋስትና ከመጠየቃቸው የተነሳ የዋሶች ባንክ ማደራጀት ሳይኖርብኝ አይቀርም ሲሉ ምሬታቸውን ገልጸው ነበር። ከተደጋጋሚና አሰልቺ የፍርድ ቤት ምልልስ በኋላ ሰኔ 20 ቀን 1986 ዓመተ ምህረት የዋለው ችሎት ከጎጃም ገበሬዎች ጋር አሲረዋል በሚለው ክስ የሁለት ዓመት እስር ተፈረደባቸው። ሀገራቸውን በታማኝነት ደከመኝ ሰለቸኝ ሳይሉ ያገለገሉ ሽማግሌ በጥሮት ዕድሜያቸው ከርቸል የወረዱ፣ በወቅቱ አምነስቲ ኢንተርናሽናል ፕሮፌሰሩን የሕሊና እስረኛ ሲላቸው የፍርድ ሂደቱንም መረጃ አልባ ሲል አጣጥሎታል። ይህ በእንዲህ እንዳለ በንጥልጥል የቆየው የደብረ ብርሃን ንግግር ክስ ተቀስቅሶ በሳምንት እስከ ሶስትና ሁለት ጊዜ ፍርድ ቤት እየተመላለሱ የሰለቻቸው ፕሮፌሰር አስራት የምታውቁትን ውሳኔ የዛሬ ስድስት ወይም ዘጠኝ ወር ከምትሰጡኝ ዛሬውን አሳውቁኝና እስር ቤት ቁጭ ብዬ መጽሐፍ ለአንብብ ሲሉ ለችሎቱ በምሬት ተናግረው ነበር። ታህሳስ 18 ቀን 1987 ዓመተ ምህረት በዋለው ችሎት ፕሮፌሰሩን የሶስት አመት ስር በየነባቸው። በዚህ ሂደት ውስጥ ፕሮፌሰር አስራት ከ150 ጊዜ በላይ ፍርድ ቤት ተመላልሰዋል። ከርቸሊ ታስረው በነበረበት ወቅት ከፖለቲካ እስረኞች ተለይተው ከፍታ ብሔር እስረኞች ጋር እንዲቆዩ የተደረገ ሲሆን መጽሐፍትና ጠያቂም በፈለጉት መጠን አያገኙም ነበር። የእስር አያያዛቸው የከፋ ከመሆኑ ጋር ተያይዞ በ1972 ዓ.ም የጀመራቸው የልብ ህመም ተባብሶ፣ እንዲሁም የስኳር መጠናቸው በመጨመሩ ከፍተኛ የጤና ችግር ላይ ወደቁ። ለብዙ በሽተኞች መድኃኒት የነበሩት አስራት ሕክምና ተከልክለው የበሽታ መጫወቻ ሆኑ። ከስኳራቸው ከፍ ማለት ጋር ተያይዞ አይናቸው ማየት አልቻለም። ሰውነታቸውም እንደፈለጉ ሊታዘዝላቸው አልቻለም። የልብ ድካማቸው ጨምሯል። ህክምና እንዲያገኙ ለጠቅላይ ሚኒስትሩ ሳይቀር ደብዳቤ ጻፉ። መፍትሄ ግን አላገኙም። የኋላ ኋላ ሲዳከሙ ወደ ጥቁር አንበሳ ሆስፒታል ቢወሰዱም ህመማቸው ከፍተኛ ደረጃ ላይ የደረሰ በመሆኑ መፍትሄ ሊያገኙ አልቻሉም። በመጨረሻም እንደ አውሮፓውያን አቆጣጠር ታህሳስ 27 ቀን 1998 ዓ.ም ወደ ውጭ ሀገር ሂደው እንዲታከሙ ተፈቀደ። በከፍተኛ ሁኔታ በመትከማቸው አውሮፕላን ውስጥ በሐኪሞች እየታገዙ ወደ ለንደን ሆስፒታል በረሩ። ከሶስት ቀናት ቆይታ በኋላ ወደ አሜሪካ ሆስተን አመሩ። በአሜሪካ ቅዱስ ሉቃስ ኤጲስቆፓል ሆስፒታል በነበርበት ወቅት እንደተሻላቸውና ከልቡ ሲያስባቸው ለነበረው ሕዝብ መልእክት አስተላልፈው ነበር። ትንሽ እንደተሻላቸው ዘመዶቻቸው ወደሚገኙበት ፊላደልፊያ ከወር በፊት ተዛውረው በነበረበት ወቅት ባልታወቀ ምክንያት ሕመማቸው ተባብሶ ተዳከሙ። ሞትን ድል ሲያደርጉት የኖሩት ሐኪም ግንቦት 6 ቀን 1991 ዓ.ም ፊላደልፊያ በሚገኘው ፔንስላቬኒያ ዩኒቨርሲቲ ሆስፒታል በሕክምና ሲረዱ ቆይተው በዕለተ ዓርብ በተወለዱ በ71 ዓመታቸው አረፉ። በወቅቱ የፕሮፌሰሩ ሞት ትልልቅ ያለ መገናኛ አውታሮች ሰፊ ሽፋን ሰጥተው ነበር። የፕሮፌሰሩ አስክሬን ታላላቅ እንግዶች፣ ቤተሰቦቻቸውና አድናቂዎቻቸው በተገኙበት ግንቦት 15 ቀን አሸኛኘት ተደርጎለት ከዋሽንግተን ዲሲ ጉዞ ጀመረ። ግንቦት 15 የተነሳው የፕሮፌሰር አስክሬን ሮም አርፎ ግንቦት 17 ቀን 1991 ዓ.ም ተምረት ከቀኑ 11 ተኩል ሲሆን ቦሌ ዓለም አቀፍ አየር ማረፊያ ደረሰ። በስፍራው ሲጠባበቅ የነበረው ሕዝብ አስክሬኑን በከፍተኛ ጀብ ለገሀር ወደሚገኙ መኖሪያ ቤታቸው አደረሰው። ግንቦት 17 ቀን ሌሊቱን ጸሎተ ፍትሐት ሲደረግ አድሮ በማግስቱ አስክሬናቸው በመሰረቱትና በኋላም በሞቱ ለድርጅታቸው መአሕድ ጽሕፈት ቤት ጥቂት ቆይታ ካደረገ በኋላ ወደ ስላሴ ካቴድራል አመራ። ከስላሴ ካቴድራል ፍትሐት እና ጸሎት ከተደረገላቸው በኋላ ስላሴ እንዳይቀበሩ መንግስት በመከልከሉ ምክንያት በባለወልድ ቤተክርስቲያን እንዲያርፉ ተደረገ። ኋላም ለአስራ ስምንት ዓመታት ያህል በባለ ወልድ የቆየ አጽማቸው ወደ ስላሴ ካቴድራል ሊዘዋወር ችሏል። ፕሮፌሰር አስራት ወልደየስ የሁለት ወንዶች ልጆች አባትም ነበሩ።